ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ብዛልኝ በያላችሁበት። ልሳቅ ወይስ ልዘን? ልሳቅ ወይስ ልዘን? ለማንኛውም ቤተሰብ ላይክ፣ ሼር አድርጉ። በጣም በጣም በጣም አንዳንዶቻችሁ በጣም ትገርማላችሁ፣ በጣም ታሳዝናላችሁ። ሀይሚ ማን ስለሆነች ነው እሷን እንደዚህ የምታቀማጥሏት እና ያለችው አንዷ ጠንፌ፣ ሀይሚ ሀይሚ ስለሆነች ነው የምናቀማጥላት። ሀይሚ ሀይሚ ስለሆነች፣ አንቺ የሀይሚን ያክል ግማሹን እሩቡን አታቂም፣ እሩቡን እሩቡን ችሎታ የለሽም። ሌላው ነገር ደግሞ እኔ ማለት የምፈልገው ነገር ቢኖር ያልበላችሁን አትከኩ። ነገሩ ምንድን ነው? እየተፈጠረ ያለው ነገር ምንድን ነው ሀይሚ ትታገሳለች የሆነ ዝም ትላለች። ከዛ ደግሞ የሆነ ዝም ብላ ኖራ ኖራ የሆነ ሰዓት ላይ ብሩኬ ሳያስበው ነው የምትበቀለው። ብሩኬ ሳይዘጋጅበት ሳያስብ የሆነ ድንገት ነው የምትበቀለው። ሲጀመር ሀይሚ የሆነ ነገር ፕራንክ ተደርጋ ሳት መልስ መዋልም ማደርም አትፈልግም እንዲሁም ሰሞኑን በተከታታይ ብሩኬ ፕራንክ ሲያረጋ ዝም ነበር ያለችው ዝም ብላ ዝም ብላ አሁን ስትፈልግ በፈለገችው ሳትተነስታ ተነስታ ፕራንክ እያደረገች ነው አለቀ ፕራንክ ነው አደላ ነገር ግን አንዳንዶቻችሁ ያልበላችሁን እያከካችሁ ነው ካልተደበራችሁ እኮ አለማየት ሀይሚ ከደበረቻችሁ አለማየት ነው እያያችሁ ከምትቃጠሉ ሲቀጥል ደግሞ ፕራንኩ ቆም ብለን ካሰብነው በጣም ያስተምራል። በእንደዛ አይነት ህይወት ውስጥ ያሉ ሰዎች አሉ። ለምሳሌ አሁን ሀይሚ አድርገው ከሆነ አታደርገውም እንጂ ይሄንን ሰው ለእሱ ለቤተ አንደኛ ምንድን ነው ለጓደኞቹ ሼም እንዳይዛቸው ብላ እሺ ማለቷ አግባብ አይደለም። ምክንያቱም እሱ እውነት መስሎት ተስፋ ያደርጋል። ገባችሁ? በዚህ መሀል ምንድን ነው ልጁ ይጎዳል ማለት ነው። ሌላው ነገር ደግሞ የእሱ ትልቅየው ስህተት ሀይሚ አሁን ከብሩኬ ጋር ደስተኛ ሆና የኖረች በቃ ፍቅር በፍቅር ሆና ባለችበት ሰዓት ድንገት መጥቶ የእሷን ህይወት መበጥበጡ የእሱ ደግሞ ትልቅኛው ጥፋት ማለት ነው እና ይሄ ትምህርት አዘል የሆነ ፕራንክ ነው። ዝም ብላችሁ ተመስጣችሁ ተከታተሉ እስከሚያልቅ ድረስ ማለት ነው። በስተ መጨረሻ ደስ የሚል ነገር ሊኖር ይችላል። ምክንያቱም ምን መሰላችሁ፣ አዲስ ነገር አለ ያለውን በስተ መጨረሻ በፕራንኩ መጨረሻ ምናልባት ቀለበለ ሀይሚዬ ብሩኬ ሊያደርግላት ይችላል። በቃ መታገስ ነው እና ብሩኬን ሰደባችሁ ብሩኬን እንደዛላችሁ የምትሉ ሰዎች አንዳንድ ጠንፊዎች ብሩኬን ሊሰድቡት ይችላሉ። የብሩኬ ጥላት የሆኑ ነገሩን ደግሞ የተረዳ ብሩኬ አሁን ምንም የሚሰደብበት መንገድ አይደለም። ይሄ ፕራንክ ማለት ነው። ማለት ማንም ሰው ከምድር ተነሱ ብሩኬ ከተሳደበ ያ ሰው ጤና ጎሎታል ማለት ነው። የጤና ችግር አለበት፣ መመርመር አለበት። ምክንያቱም እዚ፣ አሁን ብሩኬ ምንም ጥፋት የለበትም። እንደ አሳብ ልጁን ይቅርታ ጠይቂው፣ ወንድ ልጅ ነው ይጎዳል፣ ስህተት አለብሽ ብሎ እንደ አሳብ ለሀይምዬ ተከራክሯል። ልክ ነው፣ ልክም ነው። ምክንያቱም ምንድ ነው? ለምን ተስፋ እዚህ ጋ ተስፋ የሚባል ነገር አለ። እሷን ተስፋ አድርጓል ሊሆን ይችላል በሚለው በመረዳት ነው ልጁን ይቅርታ ጠይቅ፣ ይሄ ስህተት ነው ሊል የቻለው ማለት ነው እንጂ ልጁ በልጦበት አይደለም ከሀይሚ ማለትም ያለበት ነገር ይሄ ብቻ ነው። ሌላ ምንም አብረሽው ኑሪ አይላትም። የሚወዳት ልጅ ፍቅራችሁን አድሱት አይለም። የሚወዳትን የምትወዱትን ሰው አሳልፋችሁ ትሰጣላችሁ እና አትሰጡም። እና በዛ አጋጣሚ ደግሞ ይሄ ፕራንክ መሆኑን እያወቁ ያለቀሱ ሰዎች አሉ፣ ያዘኑ ሰዎች አሉ። እና እኔ ማለት የምንፈልገው ተረጋጉ። አንደኛ ይሄ ስራ ነው። ሁለተኛ ነገር ደግሞ የሀይሜ ሁለት መቶ ሺ ይግባላት። ተረጋጉ። በቃ ማት መረጋጋት ያስፈልጋል። እና ፕራንክ መሆኑን ደግሞ እያወቃችሁ ሌላኛው አፋችሁን ከፍታችሁ የምትሳደቡ ሀይሚን ምትረጋጉ መልካም ነው። መሳደብ አስፈላጊ አይደለም። ሰውዬው ደግሞ እንግዲህ ከአቶ ከበደ ቀጣይ ምን ይዞ እንደሚመጣ ምናይ ይሆናል። ምናልባት ቀለበቱን ይዞ ሊመጣ ይችላል። ነገሩ ለካቀለበቱ ሀይሚ ጋር ነው ያለው። የቀለበቱን ቪዲዮ ለብሩክ ሊያሳይ ይችላል። ያቀለበት ሲያደርግላት የተቀረጠ ቪዲዮ ማለት ነው። እስቲ ማስረጃውን በስነስርዓት እንየው እና ከዛም በኋላ ለፍርዱ እንዘጋጃለን ማለት ነው። ነገሩም ምን አሁን ቀላል እኮ ነው ውዶች፣ ፌክ ዶኪመንተሪ ለማዘጋጅ በጣም ቀላል ምንም አያስፈልግም። የሆነ ታይም ላይ አሁን ላይ ያው ይሄንን ድራማ ይሄንን ፕራንክ የሰራችሁ ከሆነ ከልጁ ጋር ተመካክራ ምናምን ነገር ያቻጠር ያለች ቪዲዮ መቅረጥ ነው። ምንድን ነው ይሄ? ደግሞ ብሩኬን ትንሽ ለማጨለል ነው። አንድ ስድስት ቀን በተከታታይ ሀይሚዬን ሲያጨልላት ስለነበረ እሷም እያጨለለች ነው ማለት ነው። በተረዋ እንግዲህ ልጆቹን ብሩኬንም ሀይሚንም ባንሳደብ አቢዩዝ ባናደርግ በጣም መልካም ነው። ምክንያቱም ስራ መሆኑን እያወቅን ነገ የሚቆጨንና የሚጠጥሰንን ነገር ማድረግ የለብንም ከእስከዛሬዎቹ ስህተት መማር አለብን። እስከዛሬ አጓጉል ፍርዶችን ስንፈርድ ነበር፣ አጓጉል ነገሮችን ስንል ነበር። ከዛ ከዛ ብንማር መልካም ነው ባይነኝ እንደኔ ማለት ነው። እና ሀይሚ ምንድን ናት ለምንድን ነው ለእሷ የምታሽቃብጡት ለምትሉ መላቅጡን ያጣችሁ ጠንፊዎች ማለት ነው። ሀይሚ ሀይሚ አስተማሪያችን መምህራችን ስለሆነች ስለምትችል ጎበዝ ስለሆነች ባጭሩ ሀይሚ ስለሆነች እዚህ ውስጥ ተጠቃሎ የተጠቃለለ መልስ አለ። ሀይሚ ስለሆነች ቀዳማዊት ስለሆነች እንደዚህ አይነት ነገር የምታሰራጩ ሰዎች ከራሳችሁ ጋር ታረቁ። ታረቁ እናንተ እናንተ ምን መሰላችሁ? እናንተ ምን አይነት ሰዎች መሰላችሁ? ሴትን ልጅ እንደዚህ ዲስሪስፔክት የምታደርጉ እናንተ በቃ ሌለ ቃሉን ለመናገር ከበደኝ፣ ተውኩት። ቤተሰብ ብቻ እናንተ ያ ማለት ናችሁ። በቃ አለቀ። አው ለወንድ ልጅ ሁልጊዜም ምድነ የሚባለው የምትሰግዱ ወንድ አምላኪዎች አለቀ። እናንተ እናንተ እንደዚህ አይነት ሰው ስለሆናችሁ ነው። አሁን ሀይሚን ምን ስለሆነች ነው ለእሷ ምናምን እያላችሁ እንትን የምትሉ ማለት ነው። ስነስራ ብንዝ መልካም ነው። አዎ ጥሩ ነው፣ መልካም ነው። ብቻ ልጅቷ ምንድን ነው ውዶቼ ነገር ይገንባታል። ሀይሚ በጣም ነገር ይገንባታል። የሆነ ነገር ላይ በጣም ቃሌለ አላቅም። በእርግጥ ብሩኬም ነገር ይገንበታል ግን አሁን ሰሞኑን ሃይሚ ፕራንክ አርጊ ፕራንክ ጀምሪ ምናምን ሲሏት ሲያበረታቷት የነበሩ ሰዎች ናቸው። ዛሬ ሀይሚ ምን ስለሆነች ነው እንደዚህ የምትሏት የምታቀብጧት ምናምን የሚሉት? እነዛ በየቤቱ እየዞሩ ብሩኬ ና ሃይሚ ቤት እየዞሩ በየተራ ብሩኬም ፕራንክ አድርጊው እያሉ በኮመንት ነገር ሲኮተኩቱ የነበሩ ዶማዎች ናቸው እና እናንተና ከበደ ተያይዛችሁ ከፈለጋችሁ ገደል ከፈለጋችሁ ጋነብ ግቡ። ከሃይሚ ራስ ላይ ውረዱ። ይሄ ነው የኔ ሀሳብ እንግዲህ ቤተሰብ። ለማንኛውም የእናንተ ሀሳብ ደግሞ በኮመንት አስቀምጡ። ላይክ ሼር አይረሳ። ሀይሚዬ ኔ እናት ግን ፕራንኩን አሳጥሪው። ለቡሩኬ ለሸበላሽ አታጨናንቄ ማለት ነው ፈልጋለሁ በዛ አጋጣሚ